ሰላም ሰላም ሰላም ለእናንተ ይሁን። ዛሬ የባሪያኒ አሰሳሰር ነው ማሳያቸው፣ በሌላ ቢዲዮ ብቅ ብያለሁ። እዚህ ጋር ሁለት ዶሮ ተጠቅሜያለሁ። ሎሚና ጫው ይሄ አችቶ ወይም ይሄ ካል ተጠቅሜያለሁ። ዘብስፌ፣ ሽንኩርት እና የሌሎቹን ለሪስክ መዘጋጅ ያሳያቸዋሉ። ለባሪያን ሲቤት ልዩት የሚለው ከሌላ ቦታ እንደሚሠራው ሊት ይላል። እስከ መጨረሻ ተከታተሉ ተከታተሉ። አስተየታቸው በኮመንት አስቀምጡልን፣ አበረታቱን። ላይክ፣ ሼር፣ ኮመንት ሰብስ በማድረግ እና ተባበሩን። ሊት ይላል ያሳያቸዋሉ ለባሪያን እየተጠቀምኩበት ቀመሞቹ ካሪ ከሞን ይሄ ቁንዶ በርበሬ፣ ቀረፋ፣ ሌሞን ይሄ የደረቀውን እና ከዞ በኋላ ሰበን ስፓይሲ፣ በኤ ቅመም፣ አረቢ እነዚህ ነው ተጠቀምኩት። እነዚህ ሁለት ያደረግኩበት ምክንያት ከሌላ ቤት ልይት የሚለው እዚህ ቤት አንድ ላይ ሩዝ አይደባለቅም ከባሪ ነገር ለየብቻ ለየብቻ ይበስላ። መጨረሻ ላይ አሳያችኋለሁ፣ እስከ መጨረሻ ተከታተሉ። ይሄ ለውሩዝ ብዬ ነው። ይሄኛው ደግሞ ከዶሮ ጋር አንዴ ላይ ይሰራ። እዚህ ጋር እየተጠቀምኩት ሽንኩርት ያበዛሁበት ምክንያት ለሁለት ለመካፈል ለውሩዝን፣ ከጠበስኩት ብራውን ከሆነ በኋላ ከጠበስኩት ትንሽ በሳን አስቀርቼ ለውሩዝ፣ ይሄኛው በዶሮ ነው። ዝንጅብል ቢኖር አሪፍ ነበረ። ዝንጅብል አልቋል። አንድ ሎሚና ለዶሮ እነዚህ ሽንኩርት እዚህ ጋር ያነገርኳቸው ይጫው። እዚህ ጋራ ደግሞ የሎሚ ፓውደር የደረቀውን ማለት ነው። እነዚህ የተጠቀምኩት ይኸው ዶሮ ጥባርጌ ሽታው ሎሚ ደግሞ ድረስ አጥቤያለሁ። እዚህ ጋራ ናና ፍሬሽ ናና አለ። እዚህ ጋራ ዮጉርት አንድ ስፑን የማይ ሾርባ ማንኪያ ነው ማስገባለሁ። አንድ ላይ አደባልቅ ያለኩ ሁሉም አንድ ላይ አደባልቅ። ቢያንስ አንድ አንድ ሰዓት ያህል ፍሪጅ ላይ አስቀምጣለሁ። በደንብ ባሽቼ፣ በደንብ ቅመሞቹን አዋጅ አዋዳሉ። ዛበረ ፍሪጅ ላይ ነው አንድ ሰዓት ያህል ሽንኮርት እንደዚሁ በይስ ላይስ ነው የከተኩት። ዘይት ትንሽ ዘይት ነው ዘይት። ያየኝ ስበዛ አትወድም ሴትየው። የነገራችን ይሄ ምግብ ሴትየው ትንሽ ምግብ ነው የምትበለው። ማለት ይሄን ያህል ምግብ አታበዛውም፣ ግን ይሄን የምሰራው ምግብ ደግማ ነው የምትበላው። መጀመሪያውም ጨርሳ ጨምራ ነው የምትበላው። ቆንጆ የሆነ ባርያን አሰራር ነው። አይታችሁ ትወድታላችሁ። እዚህ ጋራ እየተጠቀምኩት ሁለት ኩባያ ሩዝ ተጠቅም ያሉ ሩዝ መስሪ ሳይሆን ይሄን ሩዝ ነው የተጠቀምኩት። ወደ ባርያኒ ስለሆነ በጣም በዚህ አጋጣሚ በጣም አሪፍ ሩዝ ነው። ውሃም ዘዝፌ በጎን በጎን እየሰራው አሳያቸዋለሁ። እዚህ በጎን ሩዝ ጀምር ያለው ትንሽ ይሄ ከመሆኑ እና ከዙ በራ ትንንሾችን ጨምር ያለው ዘይት ሁሽ ለብለብ ማድረግ ብቻ ነው። ጥብስ ማድረግ ሽታ አለ በጣም አሪፍ ሽታ አለ። ሩሱም ደግሞ ሶፍት ይሆናል። በጣም አሪፍ ጣም አለ። ርስአት ይቻላል እስከ መታ ጋር ድረስ ይጠብቃሉ። አሁን ቆንጆ ሆኖልኛል።

ነው። ሁለት ሞክሩ። ከሞን ካሞን ከነ ውሃ ከመጨመረ በፊት ካሞን እና የከዙ ጋራ እንትኑ ለክሩ አንድ ላይ ትንሽ ጠብ አድርጋችሁ ሞክሩ። ሽቶ በጣም ደስ ይላል። ሎሚ ጨምሩና

ያዘጋጀው ይህን ተጠቅሚያለሁ ዛይ ተጠቅሚያለሁ። እናንተ ካላችሁ ተጠቀሙ፣ ከሌለ ኖርማል ነው። ልጅቷ ተወዳለች። ሰዎቹ በጣም ነው የሚወዱት። ቀደም የሚያስቀረው ሽንኩርት የተጠበሰ ሽንኩርት ከላይ።

ነው ሰራውት። እናንተ እንደምትበ ከለሩን ጨምሩ። አሪፍ ነው የነው የማስበው እኔ እንደ ቤቱ ነው የተጠቀምኩት እንደ ሲል እንደምትወጥ ነው የሰራውት። እናንተ ከለሩን ተጠቀሙት። ይሄን እኔ ተጠቅሜያለሁ። ለዶሮ እዚህ ጋር አንድ ማሽ ተጠቅሜያለሁ። እዚህ ቤት የሚለየው ባርያን ለየብቻ ነው የሚበስለው። አንድ ለሌላ ሩዝም ለየብቻ

በማያ ሰላጣ ተዘጋጅቷል። ስትሬች ነው የከተምኩት። ሳይቀመጥ አስቀምጫለሁ። ፍሬት ስከሰ ነው ሩሲያው እየበሰለን በስሏል። ፍክት ብለዋል። ምንም አልተሰባበረም። አሪፍ ሩዝ ነው። እንደሚያመር ከለር ደሞ መንኩሳዎቹ ብዙ ከለር አይወጡም። ሰይድያ ብዙ ከለር አትወጡም። እንደዚህ በትንሽ በየጠጫ ይኸው ይህ ይመስልሃል። እንደዚህ ነው የምዘጋቸው። እዚህ በትን ጊዜ ነው የምትወጡት። በጣም በጣም ይጣፍታል። በጣም ቆንጆ ነው። ቆንጆ ከለር ነው። ዶሮ በጣም በሱላል እንላ